አሰብ ነዋሪዎች ሸሽተው በወታደር ተሞላች። የኢትዮጵያ ባህር ኃይል እየተዘጋጀ ነው። አሰብ ጭር ብላለች። ነዋሪዎች በገፍ እየሸሹ የወደቧ ከተማ በወታደሮች ተሞልታለች። ኢንተርናሽናል ክራይሲስ ግሩፕ ኢትዮጵያ አሰብን ለመጠቅለል ወሰናለች ካለ በኋላ የወደብ ከተማ ውጥረት ክፉኛ አርብቧል። ከተማዋ ወታደራዊ ሰፈር መስላለች። በከተማዋ በርካታ ወታደሮች ፈሰዋል የተባለም ሲሆን የኢትዮጵያ የቀይ ባህር ጉዞ ጭንቀት እንደፈጠረም ተዘግቧል። ለቀይ ባህር እየተዘጋጀች ያለችው ኢትዮጵያ ካሁኑ የባህር ኃይሏን እያዘጋጀች እንደሆነም ተረጋግጧል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ባህር ኃይል አመራሮችን ሰብስበው የባህሩ መምጣት እርግጥ ሆኗልና እናንተ ብቻ ዝግጅታችሁን አጠንክሩ ብሏል። በዚህ ዝግጅት በአሰብ ከተማ ተፈጥሯል የተባለውን ወታደራዊ ትርምስ ተንተርሰን የኢትዮጵያን ባህር ኃይል ዝግጅትና ታሪክ እንቃኛለን። እንደተለመደው ቪዲዮውን ላይክና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትዘልቁ አክብሮታዊ ግብዣችን ነው። ኢትዮጵያ አሰብ ላይ አነጣጥራ የባህር በር ጥያቄዋን እየገፋችበት ነው። እንደ እስራኤል፣ አሜሪካና ፈረንሳይ እንደዚሁም ደግሞ ብሪታንያ የመሳሰሉ ሀያላን አገራት የኢትዮጵያን የባህር በር ጥያቄ ከልባቸው አምኖ ተቀብለዋል። ባህሩ ሳይገኝ ባህር ኃይሏን ማደራጀት ከጀመረች ከረብረም ያለችው ኢትዮጵያ ከቀይ ባህር ጉዞዬ የሚመልሰኝ የለም ብላለች። ይህን ተከትሎ ታዲያ በኤርትራ ከባድ ወታደራዊ ትርምስ ተፈጥሯል። በተለይም በአሰብ ወታደራዊ እንቅስቃሴዎች እንደበዙ ነው መረጃዎች የሚጠቁሙት። በአሰብ ወታደራዊ እንቅስቃሴዎች በዝተዋል በሚባልበት በዚህ ወቅት ታዲያ የባህር ኃይሉ ከባህሩ መምጣት በፊት ዝግጅቱን እያጧጧፉ ነው የሚገኘው ጠቅላይ ሚኒስትር ዶክተር አብይ አህመድ በዋናነት የሚከታተሉት የኢትዮጵያ ባህር ኃይል ከፍተኛ ዝግጅት እንዲያደርግ ታዟል። ጠቅላይ ሚኒስትር አብይ የባህር ኃይሉን አመራሮች ከሰሞኑ ሰብስበው እንደነበርም መረጃዎች ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ባህር ኃይል አመራሮች ጋር ምን ምን ጉዳዮች ላይ እንደተነጋገሩ ዝርዝር መረጃ ባይወጣም የባህር በሩ መምጣት አይቀሬ ሆኗል እና እናንተ ብቻ ዝግጅታችሁን አጠንክሩ ማለታቸው ግን ተዘግቧል። በዚህም የባህር ኃይሉ እያደረገ ስላለው ዝግጅት በርከት ያሉ መረጃዎችን ይፋ አድርጓል። በአዋጅ እንደገና ከተቋቋመ ሰባተኛ ዓመቱን ያስቆጠረው የኢትዮጵያ ባህር ኃይል በርካታ ተግባራትን ሲያከናውን እንደቆየ ገልጾ፣ ለግዳጅ ብቁ ቁመና ላይ እንደሚገኝም ይፍ አድርጓል። በቀዳማዊ ኃይለ ሥላሴ ዘመን በ1947 ዓ.ም ተመረተ የተቋቋመውና በደርግ ዘመን 3000 አባላት እንደነበሩት የሚነገርለት የቀድሞ ባህር ኃይል ኤርትራ ነፃነቷን ካወጀች በኋላ ኢትዮጵያ የራሷን የባህር በር አጥታ ወደብ አልባ ስትሆን ሙሉ በሙሉ መፍረሱ ይታወቃል። ይሁን እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ በ2011 ኢትዮጵያ ባህር ኃይልን እንደገና በአዋጅ ማደራጀት እንደተጀመረ ሪፖርቶች ይጠቁማሉ። ባህር ኃይሉ እንደ አዲስ ከተቋቋመበት ከ2011 ጀምሮ ከዝግጅት ባለፈ ግዳጆችን ሲወጣ መቆየቱን፣ አሁን ደግሞ ግዳጅ ለመወቃት የሚችልበት ደረጃ ላይ እንደሚገኝ የባህር ኃይል ምክትል አዛዡ ሪር አድሚራል ናስር አባዳጊ አስታውቀዋል። ሪር አድሚራል ናስር በሰጡት ማብራሪያቸው ኢትዮጵያ ቀድሞውኑም ጥሩ ቁመና የነበረው የታጠቀ ባህር ኃይል የነበራት ቢሆንም እንዲፈርስ በመደረጉ እንደ አዲስ በማደራጀት አሁን ለውጊያ የሚሆን አቅም ተገንብቷል ብለዋል። በአገር ውስጥና በተለያዩ አገሮች ለአራትና ለስድስት ወራት ተገቢውን ስልጠና ወስደው መርከብ ይዘው ባህር ላይ የቆዩ አባላት በብቁ ቁመና ላይ እንደሚገኙም ገልጸው ለሚያጋጥሙ ግዳጆች ሁሉ ምላሽ ለመስጠት ዝግ ዝግጁ እንደሆነ ነው ይፋ ያደረጉት። ከሀገሮች ጋር በትብብር መስራትን በተመለከተ ሲያብራሩ ደግሞ የኢትዮጵያን ብልጽግና ከሚፈልጉ አካላት ሁሉ ጋር በጋራ እንደሚሰራ በአገር ውስጥ ከኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት ከሐዋሳና ከአርባ ምንጭ ዩኒቨርሲቲዎች ጋር በጋራ ለመስራት ከስምምነት እንደተደረሰ ነው ይፋ ያደረጉት። ከዚህ በተጨማሪም ሲጠናቀቅ 240 ኪሎ ሜትር ይሸፍናል ያሉትን የታላቁ ሕዳሴ ግድብ ከሱዳን በ50 ደቂቃ ውስጥ የጉዞ ርቀት ውስጥ እንደሚገኝ በመግለጽ አካባቢውን በብቃት መጠበቅና ግዳጅ መፈጸም የምንችልበት ደረጃ ላይ ነን ሲሉ ይፋ አድርገዋል። ኢትዮጵያ ባህር በር ስለሌላት የባህር ኃይል ሊኖራት አይገባውም የሚለው ጉዳይ ተረት ሆኖ የኢትዮጵያ ባህር ኃይል ከተደራጀ በኋላ ግዳጆችን እየተወጣ ነው የሚገኘው። በቀጣይም ኢትዮጵያ ወደ አሰብ በምታደርገው ዘመቻዋ የግዳጁ አካል እንደሚሆንም ነው የሚጠበቀው። መረጃዎች እንደሚጠቁሙት ከዓለም ጦርነት ወዲህ በዓለም ላይ የባህር ኃይል በአይነትም በዘመናዊነትም እንዲሁም በብዛት እየተሻሻለና እየዘመነ ዛሬ የደረሰበት ደረጃ ላይ መድረስ ችሏል። በኢትዮጵያ የባህር ኃይል ታሪክ ኤርትራ በፌዴሬሽን ከኢትዮጵያ ጋር መቀላቀሏን ተከትሎ እንደ አውሮፓውያን አቆጣጠር በ1955 የተመሰረተ ሲሆን መቀመጫውን ምጽዋ አድርጎ በአሰብ በአስመራና በዳላክ ደሴቶች ማዘዣዎች ነበሩት የኢትዮጵያ ባህር ኃይል የንጉሳዊ አገዛዝ ካበቃም በኋላ የቀጠለ ሲሆን ባህር ኃይሉ የቆመው የኤርትራ ሀገረ መንግስት መቋቋሙን ተከትሎ ሀገሪቱ የባህር በር በማጣቷ ነበር ከአለም ታሪክ ለመረዳት እንደሚሞከረው መንግስታት ባህርና ውቅያኖስ አቋራጭ የንግድ መርከቦቻቸውን ደህንነት ለመጠበቅ ለአጀባና ለደህንነት ይጠቀሙ እንደነበርና አሁን ደግሞ የባህር ኃይል ዘርፈ ብዙ በሆኑ ከብሔራዊ ህልውና ጋር በሚያያዙ ምክንያቶች እንደሚያስፈልግ ግልጽ እየሆነ የመጣ ጉዳይ ነው ይህንን ጉዳይ ገና ወደ ስልጣን እንደመጡ የተረዱት ጠቅላይ ሚኒስትር አብይ አህመድ ታዲያ በስልጣናቸው የመጀመሪያ ወራቶች ካደረጓቸውና ከወሰኗቸው ውሳኔዎች መካከል የፈረሰውን የኢትዮጵያ ባህር ኃይል እንደገና ማደራጀት ነበር። ብዙ ሀገራት የባህር ኃይል የሚያቋቁሙት የባህር ክልላቸውን ለማስጠበቅ ሲሆን ከዚህም ሲያልፍ ዓለም አቀፉን የባህር ደህንነት ለመጠበቅ፣ ለትላልቅ የጦር መሳሪያ ሽያጭ ማጓጓዣነት፣ የባህር ላይ ውንብድናን በመከላከል የንግድ መርከቦቻቸውን ደህንነት ለማስጠበቅ፣ በምድር አካል ላይ በመሆን ሊመከቱ የማይችሉ የጠላት እንቅስቃሴን ለመመከት፣ በዓለም አቀፉ የባህር ክልል ላይ ለሚደረጉ የተፈጥሮ ሀብት ጥበቃና ልማት ላይ ለመሰማራት፣ የባህር ላይ ሕገወጥ የሰው ዝውውርና የመሳሪያ ሽያጭን ለመቆጣጠር። ታሳቢ እያደረጉ ነው። ከሁሉም በላይ በአለም አቀፉ መርህ መሰረት ማንኛውም አገር ከአለም አቀፉ ባህርን የመጠቀም መብት እንዳለው ድንጋጌዎች ተቀምጠዋል። ከባህርና ከውቅያኖስ ባሻገር ደግሞ በሁለት ወይም በሶስት ሀገራት መካከል በአህጉር ውስጥ ያለ የባህር ወይም የውሃማ አካላት የወሰን ጥበቃና ፍትሐዊ የሆነ የውሀ ሀብት አጠቃቀም መብትን ለመጠበቅም የባህር ኃይል አስፈላጊ ነው። ኢትዮጵያ የባህር ክልል ባይኖራትም ከላይ ከተጠቀሱት ከአንዱ ግዳጅ በስተቀር ማለትም የባህር በር ወይም የባህር ወሰን ክልል ለማስጠበቅ ማለት ነው ከሚለው ባሻገር ሁሉም ልትከውናቸው የሚገቡ መብቶች፣ ግዴታዎችና የሚጠበቁ ድርሻዎች ናቸው። የባህር በር የሌላቸው በአፍሪካ በአውሮፓና በላቲን አሜሪካ የሚገኙ በርካታ የዓለማችን ሀገራት ሳይቀሩ የባህር ኃይል ያቋቋሙበት ሁኔታ መኖሩን መረዳት ይቻላል። አንዳንዶች በተናጠል ራሱን የቻለ የባህር ኃይል ሲያቋቁሙ፣ አንዳንዶች የባህር በር ካላቸው አጋሮቻቸው ወይም የጎረቤት ሀገራት ጋር በጣምራ ያቋቋሙበት ሁኔታም አለ። ለምሳሌም አዘርባይጃን፣ ካዛኪስታን፣ ላኦስ፣ ቱርክሚስታን፣ ፓራጓይ፣ ሩዋንዳ፣ ማዕከላዊ አፍሪካ ሪፐብሊክ፣ ቦሊቪያና ኡጋንዳን መጥቀስ እንችላለን የባህር በር የሌላቸው ሀገራት የንግድ መርከቦቻቸውን ደህንነት ለመጠበቅ ለሁሉም ክፍት የሆነውን ዓለም አቀፍ የባህርና የውቅያኖስ አካል ለመጠቀም ሽብርተኝነትንና የባህር ላይ ውንብድና በመከላከል ሂደት ውስጥ መሳተፍ አለባቸው በተጨማሪም ሀገራት ድንበር ተሻጋሪ የሆኑ ታላላቅ ሀይቆችና ወንዞች በፍትሃዊነት ለመጠቀምና ደህንነቱን ለመጠበቅ ይረዳ ዘንድ የባህር ኃይል ወደ ማቋቋም የገቡበት ሁኔታ እንዳለ ነው ዓለም አቀፍ ሪፖርቶች የሚያመለክቱት ለማሳያ ያህልም ሩዋንዳ ከዲሞክራቲክ ኮንጎ ጋር በሚያዋስናት በኪቩ ሐይቅ፣ ኡጋንዳ ደግሞ በቪክቶሪያ ሐይቅ አማካኝነት ከኬንያና ታንዛኒያ የምትዋሰን ሲሆን ከላቲን አሜሪካም በፓራጓይ ወንዝ ከአርጀንቲና ጋር ድንበር ስለምትጋራ የራሳቸው የሆነ የባህር ኃይል አላቸው። በአውሮፓም በተመሳሳይ የባህር በር የሌላቸው በርካታ የባልካን ሀገራት ተመሳሳይ የባህር ኃይል ያቋቋሙበት ሁኔታ እንዳለ ነው። መረዳት የሚቻለው ኢትዮጵያ ከታላላቅ የዓለማችን የውሃ አካል ማለትም ከቀይ ባህርና ህንድ ውቅያኖስ ያልራቀችና በቅርብ ርቀት የምትገኝ ታላቅ ሀገር እንደሆነች ይታወቃል። ኢትዮጵያ ከቀይ ባህር በ60 ኪሎ ሜትር ርቀት ላይ ከህንድ ውቅያኖስ ደግሞ 300 ኪሎ ሜትር በማይሞላ ርቀት ላይ ነው የምትገኘው። በተጨማሪም በምስራቅ አፍሪካ ትልቁን ጥቅል ምርት ወደ ውጭ የምትልክ ሀገር እንደመሆኗ 90 ፐርሰንት የሚሆኑን ምርቶቿ ወደ ውጭ የምታስወጣውና የምታስገባው በዚህ መስመር መሆኑ ነገሮችን ቆም ብላ ማሰብ እንዳለባት ነው ባለሙያዎች የሚያስገነዝቡት። ይህንን ጉዳይ ልብ ያሉትና የተረዱት ጠቅላይ ሚኒስትር አብይ አህመድ ታዲያ ወደ ስልጣን ከመጡ በወራቶች ውስጥ የኢትዮጵያን ባህር ኃይል ዳግም በማቋቋም በርካታ ግዳጆችን እንዲወጣ አድርገዋል።